ሰላም ሰላም፣ እንዴት ናችሁ ደናናችሁ? ወይኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ደናናችሁ? ወይኔ እናንተ እናቴ ትሞት ዛሬ ማለት ነው ሶስተኛ ቀን ሆነ። በቃ ድብር እያለኝ ነው ምናምን። በቃ የሆነ ተስፋዬ መውጠጥ ያለ ነው የሚመስለው በቃ የሆናለ በቃ የሆነ ደክሜ ደክሜ ባዶ መሆኑን ሳስበው እዛ ላይ አመት ምናምን ተቀምጭ ምንም እንደሌለኝ ሳስበው ምናምን በቃ የኔ መኖር የኔ መስራት ምንድን ነው ብዬ ማሰብ ጀመርኩ። አስጨውኩባችሁ ማርያምን። በጣም እያስጠላኝ ነው እንደኔ የሆናችሁ ታውቃላችሁ፣ ግን ሰው አገር ላይ የሆናችሁ ኢትዮጵያ እያለውኝ። በእርግጥ በጣም ብዙ ጊዜ ይሄ ስሜት ይሰማኝ ነበረ፣ ባዶነት፣ ብቸኝነት፣ ድህነት በቃ የሆነ ሁሉ ነገር በቃ አላ እንደዛ ይሰማኝ ነበረ ማርያምን እና አሁን ደግሞ ይሄንን ሶስት ቀን ምናምን ማለት ነው ስነቃ ለምን ነቃው ሲነጋ ለምነጋ በቃ ሁሉ ነገር አስጠላኝ። ማርያምን ምን እንደምላችሁ አላውቅም። በቤጃን ቀኝ ከልጆቹ ጋር ዝም ብዬ እደባደባለሁ፣ እጫወታለሁ ህፃናቶች የሁለት ዓመት የዓመት ከሰባት ወርና የሶስት ዓመት ልጅ አሉት። ከነሱ ጋር ዝም ብዬ ስጫወት ምናምን ትንሽ ይሻለኛል ብዬ ማለት ነው። መዝሙር ብሰማ ምን ብል ምን ብል ምንም አልቻለኩኝም። በቃ ቤዙጄ የምናፍቆት ነው መሰለኝ። እንደልኮችም ደግሞ ሰርች ሰርች ባዶ መሆን ያሳስበው ብቻ ሁሉ ነገር ደከመኝ። እናት ትሞት በቃ ብስማ ምድ ደህና ነበርኩኝ። አሁን አንድ ወር ሊሆ የነበረ ደና ማልቀስ አልፈልግም። አላለቅስ ብዬ ነበር ግን አልቻልኩኝም። ማሪ፣ ምን እንዴት እንደምል እንዴት ነው ማለት። ህይወት ግን ምን አይነት ነገር ነው? ምክንያቱም በቃ ይሄ ዱንያ ማለት ይሄች ምድር ምን አይነት ክፉ ናት። ክፉ ክፉ፣ በቃ ይሄ ነው የኔ። እኔ አለቅም አሁን እንደ ሰው እንደዚህ ለአታማሪ ምናም፣ ይሄ ማማረሮች ብቻ አይደለም ማሪ። ማማረር ሳይሆን በቃ ተመስገን እኮ ነው፣ ተመስገን ነው። በርግጥ ግን ብቻ አላውቅም። የኔ ስሜት ያላችሁ ሰዎች ናቸው የምታውቁት፣ እንጂ የኔ አይነት ስሜት ያልደረሰባቸው ሰዎች ጠግበሽ ነው ምናምን ትሎኛላችሁ። እዛ ላይ ያመኛል እንደዚህ ነው ምናምን ብዬ ግዴታ ማውራት የለብኝም። በጣም ነው የሚያመኝ። ሲቀጥል ደግሞ በቃ ተስፋዬ ተሟጧል። በቃ ልጅህም ብዬሽ ነው እንጂ እናቴ ትምህርት በቃ በጣም ነው ያስጠላል። ሁሉ ነገር በቃ ዝም ብዬ ሀገር ገብቼ ዝም ብዬ በቃ የሆነ እኔ ብለን መንገድ ላይ አይሆንም። እናቴም በተኛ ራሱ ደስ ነው የሚሆን። ያስጠልተኛል። እንዴት እንደምላሽ ያለቅም። ምን አይነት ህይወት ውስጥ እንዳለ ያለቅም። እግዚአብሔር ነው ግን አንዳንዴ፣ ፈጣሪ ግን ግርም ምናምን የሚለን ማለት ለክፉ ለክፉ ሰዎች ነው እንዲቀኑ ይወጣላቸው እንዴ በእኔ ላይ ስንት ሰው ተመርኩዞ ሰው እንደሆነ እኔ አውቃለሁ። ኑሯቸው የተሻሻለ በእኔ ላይ ብዙ ነገሮችን በቃ ውለታውን ሁሉ ራስተው ውለታ አለብኝ ብሎ ምንም እንዲያደርጉልኝ አደለም። ግን ከነ ውለታ የራሱ ስድብ አድርገውኝ፣ ብዙ በቃ ዋና መቀየሬ እንጂ ቀያሪው አደለም እስከሚባል ድረስ በጣም እያሰብኩ ነበር፣ እነሱን እነሱን ሁላ በደክማቸው ጊዜ ደርሽላቸው አገዣቸው ብዙ ነገር። አሁን እነሱ ከኔ በላይ ሆነዋል። ግን እኔ ያለሁት እህት ነኝ ከነሱ እግር ነኝ በቃ እና በቃ ይህን ሁሉ እያሰብኩኝ እንዳልኳቸው አመት ሙሉ ሰርች ምንም ነገር ምንም አምስት ሳንቲም እንደሌለኝ ሳስበው፣ ልጅ እዛ እያነፈቀች እያለቀሰች ያለችበት ሁኔታ አሳስበው በቃ ዞረብኝ ዞረብኝ። ናትት በቃ ወይኔ፣ ደግሞ አሁን ከዚህ ስራ ደግሞ ለወጣ ነው እንዲ ብዬ ያሰብኩኝ። በቃ ቢያንስ እንኳን ትንሽ ሰርቼን የሆነ ሳመትን በሆን ደምን ብዬ አመት በቃ ከዚህ በኋላ እንደ ማያስከጫልኩኝ ራሱ አመት ቢሆን ሰርቼ ወደ ሀገሬ ብገባ ደስ ነው የሚለኝ ልጄ ጋር። በቃ እኔ ደግሞ ገብቼ ደግሞ ድህነትን አውቀዋለሁ። ኧረ ወይም ይህን ይህን ሳስብ ጭቅላት ዞረብኝ፣ ያከ ዞረብኝ። ኦፍ የሀለም ግን ኦፍ አርበ ስማ ም እንዴት ያስጠላል ግን! ይህንን ስሜት ካላወቃችሁት አታውቁትም። በቃ እለፉኝ፣ እውነት አታዳምጡኝ፣ ሁላ ዛሬስ አታዳምቁኝ። ይሄንም ህይወት የኖረ ሰው በጣም ትንሽ ሰው ይመስለኛል። ያለው ሰው ምን እንጃ። ሁሉም ሰው ከሆነ እን ይደብራል፣ እንደት ያስጠላል። የአለም ግን ስማውል ምጻያም ምንም ቢሆን ግን እግዚአብሔር ክፉ ነገር አላደርግ ቢያንስ ሞት እንኳን ሰው ውስጥ እንዳይገባ በቃ አሁንም አስበው ክፉ ነገር እንዳላደርግ ፈጣሪ ይርዳኝ ሰዎችን እንዳላስቀይም የሳውዳ እንዳይኖርብኝ የሰውን እንዳይኖርብኝ እሱ እሱ ነው አሁን እያሳስበኝ ያለው በቃ እንዳይኖርብኝ በቃ እንዳላደርገው ፈጣሪ ይርዳኝ ከዚህ ውጭ ግን ይቺ አለም ለእኔ ምንም ምንም ምንም ምንም እየሆነችኝ አይደለም ወይ ፈጣሪ በቃ ያላሰብኩትን ነገር የሆነው ነገር ደስተኛው እኔ ደክሞኛል። እናቴ ከአስራ ስድስት ዓመት ጀምሮ እንዲሁ ስሰራ ስሰራ ምንም ጠብ የሚል ነገር የለም። አሁን እያስኩት አሁን ያስኩት አሁን አለኝ የምለው ነገር በማግስቱ የለም። አሁን ተሳካልኝ ስለው ጫፍ ደርሶ ይመለሳል። በቃ ይጠፋል። አይደለ፣ እኔ እንጃ። የኔ ህይወት ግን በጣም ጠፍ። እንደዚህ አይነት ህይወት ያላቸው ሰዎች ግን እግዚአብሔር ይወዳል፣ ሌላ ምንም አይደለም። ጽናቱንም ይስጣችሁ በዛው። አረ ጽናቱን ይስጠን። አረ በስማ አረ በኢየሱስ በጌታ ስም አረ ሁለት ሺ አስራ ስምንት አረ ለእኛ ሲሆነ ነገር አድርግልን በጌታ በኢየሱስ ስም። እንዴት ነው የሚያስጠላው! ስራ ሲበዛብኝ እኔ ይሻለኛል ብዬ ነበረ፣ ግን ያ እንቅርፍ ትንሽ እያጠረ ነው። አሁን ላይ እንኳን ግን ቢሆንም ስራ ከማይኖረኝ ስራ ቢኖር ይሻላል። ስራ ከማይኖረኝ ስላችሁ ዝም ብሎ እንትን ከሚል ብዙ እረፍት ከሚኖር እና ብዙ ሀሳብ ውስጥ ጭንቀት ውስጥ ከምገባ ጊዜ ሲሆን ቢያንስ ሀሳቤን እቀንሳለሁ ነው ብዬ ነበር። ትንሽ ስነሳ ግን በምነቀው ማለት ጀመር። የሆነ ነገር ተስተካከልኩ በቃ አሁን ይህን ይሰራ እና እንደዚህ ያደርጋለሁ ብዬ ሳስብ በመሀል የሚመጣብኝ ነገር አላውቅም። ብዙ ስራ መስራት ይፈልጋለሁ፣ ግን በቃ ውስጥ የተስፋ የሚያስቆርጥ ነገር በቃ ታንሺ ወደዛ በቃ የሆነ ተስፋ ቆራጭ ቆራጭ የሚለኝ ነገር ነው ያለው። እናቴ ትምህርት በቃ ሁሉ ነገር እያስጠላ ነው። ይሄ ቃሉ ያንሳል የእውነት ይሄ ቃል ያንሳል። ይሄ ያስጠላል ምናምን የሚለው ቃል በጣም ነው የሚያንሳው። በቃ ሰዎች ያለ አግባብ ዝም ብሎ ስም ሲሰጡኝ በቃ እኔ እንጃ፣ ያላሰብኩትን እነሱ እንደዚህ ነው ሲሉ፣ ግርም ነው ድንግጥ ነው ምለው ሁላ እኔ ያላሰብኩትን እነሱ ቀድሞ እንደዚህ ነው ይሉኛል። በክፋት ማለት ነው፣ በመልካምነት እኮ አይደለም ደግሞ ምን አይነት እድል እንዳለኝ አላውቅም። ብቻ ግን እግዚአብሔር ይመስገን ጤናዬን እንዲሰጠኝ ልጅም ደህና እንድትሆንልኝ ነው የምፈልገው። ሁሉ ሰላም፣ ቤተሰቦች ሰላም ይሆኑልኝ፣ አገርም ሰላም ይሆን። በቃ ማለት የኔ ህይወት እንደዚሁ የሚቀጥል አይነት ነው የሚመስለው። በጣም የሆነ ተስፋ የሚያስቀር የሚያስጠላ አይለን ያራቅን በቃ መጨረሻ ፈጣሪ ያሳምረ። እጭ እንዴት ቢሆን ነው አሁን ሊያምር የሚችለው? የምሪ ማለት ሰችቶኛለ እነስ የዛሬውን ስሜት እኔ ነኝ የማውቀው። በቃ ተኞቼ ተነስቼ ምግብ ሰርች እንደገና ሄድኩኝና መኝታ ምኝታ ቤቴ ጸልዬ አለቀስኩ። በቃ ፈጣሪ ሆይ ምናምን ብዬ ግን ይለቀኛል ብዬ ነበረ። ተመልሼ ጭ ከልጆቹ ጋር መደባደብ ጀመርኩ፣ መጫወት ጀመርኩ። የሚከት ትንሿ ጋር እሷ ቁርስ ሳበላ ምናምን ትንሽ ተሻለኝ። እንደገና ደግሞ አንስ ወጣ ልበልና ውሃውን ምንሆኑ ግቢውን እያጠብኩኝ እስኪ

ተስፋዬ ሙጥጥ እያለ ነው። በቃ ደና ህይወት ላይ ብዙ ነገር ያደረጉብኝ ሰዎች ደና ህይወት እየኖሩ ብቻ በቃ ሳዝንላቸው የነበሩት እነሱን እነሱን እያየው ይሆን አላውቅም። በቃ እስካሁን የነበርኩበት ነገር በዚህ እድሜ ምንም አለመኖሬ ምንም እንደሌለኝ ሳስበው ይሆን አላውቅም። በቃ አሁንስ እንዴት ነው ሆር የምችለው የሚለውን ነገር ሳስበ ይሆን ይህ ሁሉ ተደምሮ ተደምሮ ውስጤ ባዶ ሆኗል። በቃ ሆዴ ራሱ ከጀርባ ጋር ተጣብቋል። አሁን ማጭራሽ ምግብ ስለምሰራ ደግሞ እዚህ ቤት በጣም ከባድ ነው። ምግብ ስሰዊ ምግብ አትበሉ፣ አሁን ይሄን ጠጣው ማለት በቃ አፒታይት ይዘጋል እውላለን። በቃ ምሳስ ከምሰራ ምናምን ምግብ ጠፍቶ አይደለም መብላት አስጠልቶኛል፣ ይሸተኛል ምግብ ስሰራ ከዛ ቢቢ አይለኝም። በቃ እንደዚህ ነኝ እኔ። እንግዲህ አለቅም ጌታ ነው ብላችሁ ጸልዩልኝ። እስኪ ባላችሁበት ብትጸልዩልኝ፣ ጽዋት ያስፈልገኛል። ይህ መጠጥ ጥሩ ነው፣ አፕታይት የሚዘጋ በቃ ጎዳችሁ። ምልክት ያደርጋልና በቃ ይህን እንጠጥቼዋ ግቢ ምናለ ጽዳና ምግብ ሰራ ለመጣለቤት አጽዳለሁ

እስኪ ኧረ ጌታ ሆይ 2018 ተስፋ መቁረጥ የሚባለውን ወደዛ ብለ ተስፋኛ አድርገኝ ጌታ ሆይ የሕይወት ምድር ላይ ለምንደራለን ብቻ ውስጤ ደስ እያለኝ አይደለም። የግድ ነው የምሰራው፣ እየተናነቀኝ ተናነቀኝ እምባ የሚለውን ነገር እኔ ጋር ነው ያለው። አሁን እውነት እየተናነቀኝ፣ የተወሰነ ነገር ቢኖረኝ ወደ ኢትዮጵያ መግባት እፈልጋለሁ። ነው ተራስ ቆምንም የሚያስጥለው

ሳትሳሰሪ ሂሳብ አትስጂ ብሏል። አንድ ልጅ እኮ ነው መኪና እናቴ ትምህርት ቤት በዚህ ዓመት ልክ እንደገባሁ ልክ ሳውዲ እንደገባሁ እንደዚህ አደርጋለሁ በየወሩ ምናምን ብዬሽ እንኳን፣ በየወሩ በዓመቱም እራሱ ይዤ ሆኜ ሳገኘው እራሴ ደበረኝ፣ አስጠላኝ። ለማንኛውም ሥራ የለ ሥራ። እናንተም ሥሩ፣ ወዳቸዋለሁ እኛስ ጸሉ